የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አማራ ብቻ ነው ጳጳስ መሆን ያለበት ብላችሁ ታስባላችሁ? ጳጳሳት ሀገር እያጠፉ ነው። ሰላም ኦርቶዶክሲያን ባለማተቦች እንደምንቆያችሁ፣ እንደምን አረፈዳችሁ ነው። ዛሬም በሌላ ቪዲዮ ተመልሽ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮችን የዛሬው የምናገር አጀንዳችን የሚሆነው እንግዲህ ትናንትና በተካሄደው እንግዲህ የቲክቶክ ክሬቲቭ አዋርድ ላይ አዶናይና ማስተዋለው እንደሰ ምን ተባባሉ እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ስለ አርሶ ኦርቶዶክሲያን ባለማተቦች ዝም አንልም ብለን ዛሬ በተደረገው የእናታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ላይ መፈክራችንን አጀንዳችንን አሳይተናል ማለት ነው። እስከ ቪዲዮ መጨረሻ ይህንና ሌሎች ቪዲዮችን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ እንግዲህ ትናንትና በተካሂደው በቲክቶክ ክሬቲቭ አዋርድ ላይ ማስተዋለው እንደሰን ምን ስትል ተደመጠች። ጌታን ተቀበሉ ጌታ ያድናችኋል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 እሷ ጌታ ይወዳቸዋል ኢየሱስ ያድናል ስትል እሱ ደግሞ ማርያም ማርያም በሚል አይነት መልኩ ተናግሯል። በዚህ ጉዳይ ላይ የሃይማኖት ብሽሽቅ እስኪመስል ድረስ ሌላ አጀንዳ ለእኛ ለማሰጠት እስኪመስል ድረስ እሱ ማርያም ማርያም አለ፣ እሷ ኢየሱስ ኢየሱስ አለች። በእኛ ቦታ ላይ ምንም የሚለውጠው ነገር የለም፣ ምክንያቱም የኛ አጀንዳ አሁንም አርሲ ነች ሌላ አጀንዳ አንቀበልም። አጀንዳችን አሁንም ወደፊትም ነገም ከነገ ወዲያ አጀንዳችን አርሲና አርሲ ብቻ ነች አርሲና አርሲ ብቻ ነች። ኦርቶዶክሲያን ባለማህተቦች እዛ እንደቅጠል እየረገፉ ነው፣ እዚህም ሃይማኖትን መበሻሸቂያ ያደርጋሉ። የአርሲ ባለማህተቦች እዛ ለሃይማኖታቸው ዋጋ እየከፈሉ ነው፣ እዚህ ደግሞ እነሱ ሃይማኖትን መበሻሸቂያ አድርገው ቫይራልነት ወጥተው መናገሪያ አጀንዳ ለማድረግ ሶሻል ሚዲያን እየጣሩ ይገኛሉ። አጀንዳችንም አዋርዳችንም አርሲ ነች። በአሁን ሳሊ ስለ አርሲ ተናግረን ጮኸን ተጽዕኖ ፈጥረን አርሲ ላይ የሚደረገውን ነገር መፍትሄ እስካላገኘ ድረስ መናገራችንና መጮኋችንን አናቁም። በምንም አይነት ታምሩ ቢመጣ ምንም ነገር ቢመጣ ስለ አርሲ ኦርቶዶክሲያን ባለማተቦች ይሄ ነው ይሄ ነው ብለን መናገር አንችልም፣ ምክንያቱም እያያችሁት ያላችሁት ነገር ነውና። ብዙ ኦርቶዶክሲያን ባለማተቦች እንደቅጠል እየረገፉ የሚገኙ አርሲ ላይ ነው። አርሲሌ ነው ትዝ ይላችሁ እንደሆነ የዛሬ ዓመት ነበር የዛሬ ዓመት ነበር፣ ሽርካ አርሲሌ በሽርካ ወረዳ 11 ኦርቶዶክሳውያን ባለማጠዎች የተገደሉት የነበረው የዛሬ ዓመት ነበር የዛሬ ዓመት ነበር በሽርካ ወረዳ ተገድለው የነበሩት ማለት ነው። ዓመቱን ጠብቀው ደግሞ ድጋሚ ክርስቲያኖችን ቀጠፏቸው። እዛ ለሃይማኖታቸው ዋጋ ሲከፍሉ እዚህ ደግሞ አዶናይ ና ማስተዋለው እንደሰን የሃይማኖት ብሽሽቅ እስኪመስል ድረስ አዋርዱን አጀንዳ ለመፍጠር ይሁን ምን ይሁን አናቅ። እሷ ኢየሱስ ይወዳቸዋል ስትል እሱ ደግሞ ስሜታዊ ስለሆነ እንደዚህ አይነት ነገር እንዴት ብሎ ማርያም ማርያም አለ። ይህ መልካም ነገር ነው። እሷም ኢየሱስ ማለቷ መልካም ነው፣ እሱም ማርያም ማርያም ማለቱ መልካም ነው። ነገር ግን እንደዚህ አይነት አጀንዳ ሰጥታችሁን የአርሲን ጉዳይ ገደል እንድንከተው እንድንትሆ የምትጠሩ ሰዎች አላችሁ። በፍጹም በምንም አይነት ተአምር ስለ አርሴ ኦርቶዶክሲያን ባለ ማህተቦች ዝም አንል። ዛሬ በሚደረገው በእናታችን በቅድስ ጽዮን በመቤታችን በቅድስ ድንግል ማርያም አመታዊ ክብረ በዓል እንዲህ እንደምትመለከቱት እኔም እንኳን ወንድሞቻችን በእነዛ ነው መልኩ ጥሪያችንን ድምጻችንን አስተላልፈናል። በዚህ ሳጠገብ ውስጥ በዚህ ሁኔታ ውስጥ ሆነን ብዙ መከሮችን አይተናል። ብዙ ብዙ ሰቆቆችን አይተናል ተመልክተናል። ብዙ ነገሮችን ማለት ነው። ከዛ ውስጥም ሁለቱን ልንገራችሁ። ሲበዛ ይህን ነገር ይችን ወረቀት አውጥቶ የሚያይ ይህንን ወረቀትና የሁለቱን ወረቀት ከፍ አድርገን በምናሳይበት ሳለ ብዙ ነገር ሊገጥመን ይችል ነበር። ከዛም ነገር ውስጥ አንዱ አጀንዳችሁ ተልኳችሁ ምንድን ምንድነው ተብሎ ልንታሰር ልንያዝ እንችል ነበር። ታይዛንም ደግሞ ብዙ ነገር ሊደርስብን ይችል ነበር። እናታችን ቅዱስ ድንግል ማርያም እንግዲህ በበረከቷ በረዴቷ፣ በዕለተ ቀኗ ጎብኝታን እንግዲህ ከእንደዚህ አይነት ችግር ውስጥ አመልጠናል። እግዚአብሔር የተመሰገነ ነው። ነገር ግን አሁንም አጀንዳችን አርሲ ሆና ሳለ እንደዚህ አይነት አጀንዶችን አመታችሁ ስትለጥፉብን፣ እንደዚህ አይነት ነገሮችን ደግሞ ስትናገሩ በጣም ያሳፍራል። በአሁኑ ሳት ኛ አጀንዳ የምንቀበልበት ሰዓት ላይ አይደለም። ማምላክ በምታቅ ዛሬም ነገም ከሁሌም አርሲ ላይ የሚገኘው ነገር በሙሉ ፍትሕ እስካላገኘ አጀንዳችን አርሲና አርሲ ብቻ ነች። አርሲ እና አርሲ ብቻ ነች። በአርሲ ጉዳይ ላይ ምንም አይነት ነገር እስከመድረስ ምንም አይነት ዋጋ እስከመክፈል እንደርሳለን። ምንም አይነት ዋጋ እግዚአብሔር የተመሰገኑት ለዛሬው በዚህ አልፎልናል። ቀጣይም ደግሞ በአባታችን በአቡነ ተክለ ሃይማኖት አመተ ክብረ ባለም እንደምንገኝ ተስፋ አደርጋለሁ። እንግዲህ ከዚህ ቀደም አቡነ ገብርኤል እንደምታውቋቸው ያሉን ንግግር ተናግሮ ነበረ። ፖለቲከኛ የሆኑ አባት፣ ዘረኛ የሆኑ አባት፣ ራሳቸውን እንደ ጻድቅ የሚያው አባት ናቸው። በዚህ ሰፊ ማህበረሰብ ላይ እየተሸሸጉ። በዚህ ደግ ህዝብ ላይ እየተሸሸጉ አስጠየቅ እርጎ የሚሰጡ ማህበረሰብን ስማቸውን እየተጠቀሙ እየተሸሸጉ የራሳቸውን ፖለቲካ አጀንዳ ጥቅማጥቅም ለማስከተል ሲሉ ብቻ ኦርቶዶክሲያን ባለማዕተቦችን ለጸብ ይጋብዛሉ። ከዚህ በፊት ቅዱስ ሲኖዶስም አውግዟቸው ነበረ። አስተምሮታቸው በቅድስት ድንግል ማርያም ዙሪያ ያስተማሩትን ትምህርት ቅዱስ ሲኖዶስ እንዲታረሙበት ነግሯቸው ነበረ ነገር ግን ይበል ጎበዝ ተብለው የወጡ ይመስል ያለውን ነገር ተናገሩ። ቪዲዮን ተመለከታችሁታል ብዬ አስባለሁ። በዚህ ጉዳይ ላይ ደግሞ መናፍቃን ምን ሲሉ ተደመጡ። ስማቸው እንግዲህ እዚህ ሶሻል ሚዲያ ላይ ያሉ ኦርቶዶክስ ነን የሚሉ ለማለት የሚከብዱ ሰዎች በሶሻል ሚዲያ ላይ ስማቸውን ለማጥፋት ብዙ አይነት ዘመቻዎችን ሲያደርጉ እናያለን። አንድ ይህንን ቪዲዮ እስኪ ተመልከቱ። አሁን አባ ገብርኤል እንደምታውቁት እንግዲህ ከዚያ በፊት የምንፍቅና ትምህርት አስተምረው የክህደት ትምህርት አስተምረው በቅዱስ ዮሐንስ ወራጃ ተመረው ይሄ ዲያቆን አቤል የተባለው ሲጀመር ስሙ ብቻ ነው ዲያቆን። ከዚህ በፊት ቅድስት ቤተክርስቲያን አገልጋይ ነበር። አሁን ላይ ግን ለራሱን ፕሮሞት ለማድረግ ለመፈመስ ሲል ብቻ ሃይማኖቱን እንደቀየረ እናውቃለን። እሱም ያውቃል። በእንደዚህ አይነት ጉዳይ ላይ ማምላክ ነው ምላችሁ። ምንም አይነት ነገር ቢመጣ ከፊት ቀድመን መጋፈጥ የምንችል አይነት ሰዎች ነን። ህገወጥ ሲመታችሁን እዛው ሁሉ ነገራችሁን የፖለቲካ የዘረ አጀንዳችሁን በሙሉ ቤተክርስቲያን ላይ ልታራምዱት የፈለጋችሁትን ነገር እዛው፣ አሁን ባለማተቡ ነቅቷል። በህገወጥ ሲመት በወንበራችሁ ዙሪያ ማንም ባለማተብ ለምን ወንበራችሁ ተነካ ብለው የሚነሳ ወጣት የለም? ደሙን የሚያፈስ ለናንተ የሚገብር ወጣት የለም። በምንም አይነት ታምር ማለት ነው እንደነኛ አይነት ሰዎች መናፍቃን እየመጡ ቤተ ክርስቲያን ከካቸውን አረግፋላቸው። ዛሬ ግን እነሱ መልሰው የናጡትን ነካሽ የሆኑባት እንደነኛ ግለሰቦች እየመጡ የቤተ ክርስቲያንን ልጆች እንደዚህ ፖለቲከኛ የሆኑ አባቶችን ማበረታታት፣ ምክንያቱም ፍርስርሷን እንድትወጣ ስለሚፈልጉ የቤተ ክርስቲያን ልጆችን ለምን ብለው የሚጠይቁትን ደግሞ በማስፈራራ ዛቻ፣ ምናምን በማድረግ በአጭር ለማስቀረት የሚፈልጉ ጩኸቱን ለማፈን የሚፈልጉ ሰዎች ሞልተዋል። እንደነ ዲያቆና አቤል አንዱ ነውና፣ በዚህ ጉዳይ ላይ ዲያቆና አቤል በዚህ ጉዳይ ላይ እጅን ካስገባ በዚህ ጉዳይ ላይ በአቡነ ገብርኤል ጉዳይ ላይ ለምን እንዲሆኑ እንደዚህ ሆኑ? ያኔም እስታበረታቸው የመንፍቅና ትምህርት ሲናገሩ እስታበረታቸው የነበራችሁት እናንተ ናችሁ። የዓለም ቤዛ ኢየሱስ ብቻ ነው እያላችሁ ቤዛ ትርጉሙ ብዙ ነው ተብላችሁ ተምራችሁታል። ካልገባችሁ የራሳችሁ ጉዳይ ነገር ግን በቅዱስ ቤተክርስቲያናችን ማንም ድርድር አናቅም አይደለም አንድ ተራ ግለሰብ ይቅርና ጳጳስም ሆነ ምንም ሆነ በቤተክርስቲያን ጉዳይ ከመጣ የማንናገርበት ጉዳይ ምንም አይነት ነገር የለም ምንም አይነት ጉዳይ የለንም ጳጳስ አይሳሳትም ምናምን ብሎ ነገር የለም ይሳሳታል ጳጳስ ሰው ነው ይሳሳታል ሀገር እያጠፉ የሚገኙት እነሱ ናቸው ቤተክርስቲያን ናት ማን ነው አይሳሳትም ያላቸው ጳጳሳት ሀገር እያጠፉ ነው ኃይል ይባሉ ይገባቸዋል። በቃ እንደሰማችሁት ነው። እነሱ ዝም ባሉ ቁጥር ባለማተቡ ዋጋ ይከፍላል። እነሱ ዝም ባሉ ቁጥር ቅድስት ቤተክርስቲያን እንደችቦ እየነደደች ትገኛለች። ሁሉን ለመድኃኔዓለም እንተዋለን። ፍርዱን ከመድኃኔዓለም እንጠብቃለን። ይግባኝ ለክርስቶስ ነው፣ ግልባጭ ለማርያም። ለዛሬው በዚህ ይቆየን፣ ቀጠን በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ